ግንቦት 16 2017 ጤና ይስጥልኝ አድማሽ ተመልካቾች እንደምናረፈዳችሁ የሰዓቱን አበይትና ሰበር ዜናዎችን ይዤ ቀርብ ያለው በቅድሚያም አርዕስተ ዜናዎቹን በማስቀደም እጀምራለሁ የ ህክምና ባለሙያዎች አድማ ዛሬም እንደቀጠለ ነው የታሰሩ የህክምና ባለሙያዎች ቁጥርም 212 መድረሱ ተነግረዋል ዓለም አቀፍ ተቋማት በአስቸኳይ መንግስት ከህክምና ባለሙያዎች ጋር ለድርድር እንዲቀመጥ ሲሉም አሳስበዋል ይህ በእንዲህ ዳለም ዛሬ በድጋሚም የጤና ሚኒስትር ዴኤታው ደረጀ ደጉማን በቀጥታ በቴሌቪዥን ቀርበው ብዙዎችን ያስገረመ ነጭ ውሸት መዋሸታቸው ተሰምተዋል። በዝርዝር እንቃኘዋለን። በሌላ ሰብር ዜናችን እስክንድር ነጋ ከአማራ ፋኖ ብሔራዊ ኃይል የማዕከላዊ ኮማንድ አባላት ጋር ለሁለተኛ ጊዜ ንግግር ማድረጉ ተሰምቷል። በዚህ ንግግር ከነ አርበኛ ዘመነ ካሴም በወኪሉ የተገናኘው እስክንድር ነጋ ብዙ ነጥቦችንም አንስቷል። ከአማራ ፋኖ ብሔራዊ ኃይል በኩል ከመጀመሪያው ዙሪያ የተሻሻለም አቋምም ተይዘዋል። በሌላ በኩል ደግሞ አፍሃድ ፈርሶም አዲስ ድርጅት ሊቋቋም መሆኑም ተሰምቷል። የቀድሞ ሰብሳቢውን እስክንድር ነጋን ተክቶም፣ ኮሎኔል ፈንታው ሙሃቤ የአዲሱ ድርጅት መሪ ሊሆን መሆኑንም አረጋግጠናል። በዝርዝር መረጃችን እናስደምጣችኋለን። በውጊያ መረጃዎቻችን የፋኖ ኃይሎች በአራቱም አቅጣጫ በድል ጎዳናም እየገሰገሱ ነው። ባህር ዳር አካባቢ የብልጽ ና ወታደሮች መብረቅ ጥቃት ደርሶባቸዋል። በጎጃም የአገዛዙ ጦር እንደ ቅጠልም እየረገፈ ነው። ውጊያው በአራቱም አቅጣጫም እየተደረገ ነው። የፋኖ ኃይሎች በሸዋ በወሎም ጎጃምና ጎንደር ባደረሱት ጥቃት የአገዛዙ ጦር ሙትና ቁስለኛ ሲሆን የፋኖ ኃይሎች ከተሞችን አስለቅቀው ተቆጣጥረዋል። በጥቅሉ ከጦር ግንባር የተሰሙ ሰበር መረጃዎችን እናስደምጣችኋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምንቆያችሁ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 እንዳደረግኩት ዘገባ አልፋለሁ። ይህ ሕክምና ባለሙያዎች አድማ ዛሬም እንደቀጠለ ነው። አምነስቲ መንግስት ከጤና ባለሙያዎች ጋር በአስቸኳይ ድርድር እንዲጀምር ሲልም አሳስቧል። የሥራ ማቆም አድማው የጤና አገልግሎት የማግኘት መብት በእጅጉም ገድቧል ሲል ዓለም አቀፉ ተቋም ተናግሯል። አምነስቲ ኢንተርናሽናል የኢትዮጵያ ባለሥልጣናት አድማ እያደረጉ ካሉ የጤና ባለሙያዎች ጋር በአስቸኳይ ድርድር እንዲጀምሩና የታሰሩትን ሰዎችንም ያለምንም ቅድመ ሁኔታ እንዲ ፈቱ ሲልም አሳስቧል። የሰብአዊ መብት ተሟጋች ቡድኑ በትላንትናው ዕለት በወጣው መግለጫ ለሁለተኛ ሳምንት እየተካሄደ ያለው የስራ ማቆም አድማ በመላው ሀገሪቱ የታካሚዎችን የጤና አገልግሎት የማግኘት መብትም በእጅጉ ገድቧል ሲልም አስጠንቅቋል። አምነስቲ የስራ ማቆም አድማው ግንቦት አራት ከጀመረው ወዲህ በመላው ሀገሪቱ የታሰሩ የህክምና ሰራተኞች 212 መድረሱን የሚገልጽ ዝርዝር መረጃ እንደደረሰውም ተናግሯል። የአምነስቲ ኢንተርናሽናል የምስራቅ ና ደቡብ አፍሪካ ቀጠና ዳይሬክተር ቲግሬ ቻጉታ መንግስት ቀውሱን የበለጠ ማራዘም የለበትም ሲሉም ገልጸው መንግስትም ሆነ የጤና ባለሙያዎች ይህንን አለመግባባት ለመፍታት የጋራና ገንቢ በሆነ ድርድር ላይ መሳተፍ እንዳለባቸውም አጽንኦት ሰጥተው ገልጸዋል። ይህ በእንዲህ እንዳለ ትላንት ምሽት ዶክተር ደረጀ የተባለው ምክትል የጤና ጥበቃ ሚኒስትር የጤና ባለሙያዎች ወደ ስራ እንደተመለሱና አገልግሎት ሙሉ በሙሉ እየተሰጠ መሆኑን ተናግረዋል። ይህ ባለስልጣን የዋሹት ውሸት ለባለስልጣናት የሚሰጥ የውሸት ስልጠናም አለ እንዴም ያስ ባለም ሆኗል። ባለፉት ውስን ቀናት ያጋጠሙን አንዳንድ ተቋማት ላይ ያለው የአገልግሎት ሰጣት መስተጓጎል ሙሉ በሙሉ ማለት የሚቻልበት መንገድ ተስተካክሏል። ስራም ትቶ አንዳንድ ቦታ ላይ ባለፈው የወጡ ባለሙያዎችም አሉ ብለን ነበር። እነሱም በአብዛኛው ወደ ስራ ገበታቸው እንደተመለሱና ሁሉም ተቋማት ላይ መደበኛ ጤና አገልግሎቶች እንደቀጠሉ ከክልሎችም ከዩኒቨርሲቲ ውሳዶቻችንም እኛም ዛሬ በአካል ሁሉም የፌዴራል ውሳዶች ላይ ዞረን አይተናል። አገልግሎቶቹ ሙሉ በሙሉ ቀጥሏል። በተለይ ደግሞ ከዚህ ፊት ትንሽ መሳወቅ የነበረበት የድንገተኛ ክፍል የተኝቶ ማከም እንዲሁም ደግሞ የጽኑ ሕክምና ክፍል የጨቅላ ሕጻናት ክፍል ሙሉ በሙሉ ወደ አገልግሎት ተመልሷል። አንዳንድ የኦፕሬሽን አገልግሎቶችም በዛሬው ቀን በሁሉም ቦታ ላይ በርካታ የኤሌክቲቭ ኦፕሬሽን የሚባል ሙሉ በሙሉ እንደቀጠሉ አይተናል። ጤና ሙያተኞቻችንም በአብዛኛው በስራ ቦታቸው ላይ ሆነው ዛሬ አይተናል። ሰፊ ስራ የሰሩትንም ሐኪሞቻችንም አመስግነናል ዛሬ። ዛሬ ዘጋቢያችን ጥቁር አንበሳ ሄዳ ያየችውን እንዲህ ጽፋለች። ዛሬ እንደው በአጋጣሚ ጎረቤት ታማም ልንጠይቅ ጥቁር አንበሳም ሄጄ ነበርም ግቢው ጸጥ ረጭ ብሏል። እንደውም አንድ የደህንነት አካል የሆነች ሴት ሐኪሞችን እንድንከሳቸው እየቀሰቀሰችንም ነበር ስትል ዘጋቢያችን አስረድታለች። መንግስት ሐኪሞቹንም ለመወንጀል ጥረት እያደረገ ነው። ይህ በእንዲህ እንዳለ መሳይ መኮንንም የሚከተለውን ጽሑፍ አስፍሯል። ዶክተር ደረጀ ደጉማ ብዙም አላውቀውም። አልፎ አልፎ ጨው ጥቅሙና ጉዳቱ አይነት ዜና ላይ ብቅ ሲላየዋ አለው በተረፈ ይህን ያክል የሚጠቀስ ታሪክም ሆነ ሌላ ነገር የለውም። ሰሞኑን ስንተዋወቀው ግን በውሸት መግለጫው ነው የቴሌቪዥኑን መስኮት ሞልቶም ውሸትን በመልክና ቀለማዋም ይደቀድቃታል። የጤና ማዕከላት ስራቸው ሳይስተጓጎል እየሰሩ ነው እያለም አይኑን ሳያርገበግብ አንገቱን ቀና አድርጎ በሙሉ አይኑም እያየ ሲዋሽ ስለ ሰው ልጅ ውስብስብ ባህሪን ገና ጥንቶም አላለቀም የሚለውን የሳይንስ ባለሙያዎችን ድምዳሜም የሚያስታውስ ነው። እውነትም የሰው ልጅ ረቂቅ ፍጡር ነው። አይኑን በጨው አጥቦ ለመዋሸት ድንበር የሌለው ሰው ከምን አይነት ጂን ቢፈጠር ይሆን ሲል መሳይ መኮንን ይጠይቃል። በየሆስፒታሉ የቅጥር ማስታወቂያዎችን የለጠፋችሁ ታዲያ ለማን ይሆን የአዲስ አበባ ጤና ቢሮ 600 የጤና ባለሙያዎችን ስራ እንዲያመለክቱ ጥሪ ያደረገው? ሀኪሞቹ የት ሄደው ነው? በየእስር ቤቱና ማጎሪያ ጣቢያዎች የከረችማችኋል ቸው ስፔሻሊስቶችን የሚተኩ ጋውን የለበሱ ጃኒተሮች በማሰማራት ፕሮፓጋንዳ መስራት የትም አያደርስም። አረመኔነታችሁ ጥግ የለውም፣ ጭካኔያችሁ የትየለሌ ነው ሲል መሳይ መኮንን ተናግሯል። ይቀጥልና መሳይ መኮንን ዶክተር ደረጀ ለውሸትም ለከታ አለው ቢያንስ የሚጠጋ ውሸት ለነገም ማምለጫ የወንድ በር ይሰጣል። ሙልጭ ያለ ቅጥፈት ግን የሚጎዳው እርሶን ነው። የጤና ባለሙያዎቹ የነገሯችሁ መሆን ላስታውሰውም፣ ከእናንተ ማስፈራሪያ በላይ ኑሯችንን እንፈረዋለን። ከገባችሁ ይህ መልእክት ግልጽ ነው። ቴሌቪዥን መስኮት ላይ ብቅ እያሉ በመዋሸት የሚበሉትን እንጀራም ቢቀርቦት ይሻላል። ሆድ ክፉ ጠላት ነው። እርስዎን የገጠመውም ይህ ጠላት እንደሆነም አውቀነዋል። ሁሉንም ነገር ጊዜ በቅርብ ይፈቷል፣ ሲል መሳይ መኮንን ሀሳቡን አጋርቷል። ይህ በእንዲህ እንዳለ የጉድ ሀገር ገንፎም እያደር ይፋጃል እንዲሉም የጤና ባለሙያዎችን አስመርቀናል ከዛሬ ጀምሮ በእያንዳንዱ የመንግስት ጤና ጣቢያም ተሰማርተው ሕክምና የሚሰጡ የመከላከያ አባላት ይሰማራሉም ተብሏል። ከፕሮፌሽናል ሐኪሞች ጋር ምን አታገለኝ ብሏል አገዛዞም። ወይ ሀገር፣ ወይ ጉድ የዚች ሀገር ጉድ በብልጽግና ዘመን አላልቅ ብሏል። ከዚህ የመንግስት መግለጫ ስር እንዲህ የሚል ኮመንትም አስተዋልን። ከአሁን በኋላ መርፌ ስትወጋ በስናይፐር፣ አነስተኛ ሰርጀሪ በብሬን፣ ከባባር ሰርጀሪዎች ደግሞ በድሽ ታጅበህ ነው የሚሰጥህ፣ የሚል አስቀኝ መልእክት ያዘም ኮመንት አነበብን። ታዲያ ይህች ሀገር ወዴት እየሄደች ነው? መንግስት ለሚነሱበት ጥያቄዎች የሚሰጣቸው ምላሾችም ህዝቡን ከመናቅ የመጣም አይደለም ወይ ትላላችሁ? ሀሳብ አስተያየታችሁን በኮመንት ስራ አስቀምጡልኝ። በቀጥታ ወደ ሌሎች መረጃዎች አልፋለሁ። ወደ ሌላኛው ሰበር ዜናችን ስናልፍ እስክንድር ነጋ በተወካዩም አምሳሉ አስናቀ በኩል ዳግም ለሁለተኛ ጊዜ የአማራ ፋኖ ብሔራዊ ኃይል አመራሮች ችን ማነጋገሩ ተረጋግጧል። አርበኛም እስክንድር ነጋ ወደ አፋ ባህ ጥገኝነት ጠይቆ በመጀመሪያው ዙር ጥያቄው መከልከሉ ይታወሳል። አርበኛ እስክንድር ነጋ በአምሳሉ አስነቀጥሩነ ወኪልነት ከአፋ ባህ ጋር ለመስራት ንግግር ጀምሮ እንደሰነበተና ዛሬ ከ13ቱ ኮሚቴ መካከል የተወሰኑትን ድጋሚም አግኝተው ያነጋገሩ ቢሆንም አሁንም ንግግሮቹ በቅድመ ሁኔታም ድምዳሜ ላይ ሳይደረስባቸው ለይደር ተቀምጠዋል። ለአፋበሃ በኩል እስክንድር ነጋና አምሳሉ አስናቀም ብቻቸውን ተነጥለው መምጣታቸው እንደመልካም አልታየም። የድርጅቱ አለቃ መጥቶ እንዴት ሌሎቹ ቀሩ በሚልም ጥያቄ አስነስቷል። ነገር ግን ከነእስክንድር ነጋ በኩል በተሰማ ንግግር ደግሞም አፋህድ ከእስክንድር እጅ እንደወጣናም ዘዋሪው ሌላ ሰው እንደሆነም ተናግረዋል። አሁን እየወጡ ባሉ መረጃዎች ደግሞ የቀድሞ አፋህድ አመራሮች አፋህድን አፍርሰው አዲስ ድርጅት ሊመሰርቱ መሆኑና ኮረኔል የድርጅቱ ዋና ሰብሳቢ ሆነው ሊመረጡ መሆናቸውንም ሰምተናል። ታዲያ በእስክንድር ነጋና በአማራ ፋኖ ብሔራዊ ኃይል ጥቂት አመራሮች መካከል የተደረገው ንግግር በይደር እንዲቆይም ተወስኗል። የአፋባሃ አመራሮችም በዚህ ጉዳይ አስራ ሦስቱም የማዕከላዊ ኮማንድ አባላት ዝግ ስብሰባም እንደሚያደርጉ ይጠበቃል። ከዚህ መረጃ ጋር በተያዘም የመረጃ ምንጩ ሁኔታዎቹም እስኪጠናቀቁም በሚስጥር ይያዙ ያለን ወሳኝ ጉዳዮችም አሉ ወቅቱ ሲደርስናም አስፈላጊ ሲሆኑ መረጃዎቹን እናጋራችኋለን። ታማኝ የመረጃ ምንጮች እንደገለጹት አምሳሉ አስናቀ፣ ሀብታሙ አያሌውና ሌሎች የተወሰኑ ከድርጅቱ ያሉ ሰዎች አዲስ ውሳኔ መወሰናቸውም ታውቋል። ውሳኔውም አንደኛ አፋሃድ ውስጥ ሀይል ይዞ ወጥቶ ሌላ ድርጅት መመስረት፣ ካልሆነ አዲስ ከተመሰረተው ድርጅት ተቀላቅሎ ስልጣን መጋራት፣ ሶስተኛ ከብልጽግና ጋር ተደራድሮ ወደ ውጭ መውጣት የሚሉ እንደሚገኙ በት ባለፈው ሳምንትም መዘገባችን አይዘነጋም። ታዲያ እነ እስክንድር ነጋ ያቀረቡት ጥያቄ በይደር እንዲቆይ ተደርጓል። አሁን በቀጥታ ከጦር ግንባር ወዳገኛቸው ሰበር ዜናዎች አልፋለሁ። ሰበር መረጃ፣ ባህርዳር ብርጌድ በትላንትናው ዕለት ባህርዳር ብርጌድ አንዱ አካል የሆነቸው የነበልባል ጌታቸው ማንደፍሮ ሻለቃና ደጎ በላይ ሻለቃ በትላንትናው ዕለት አራት ሰዓት ተኩል ላይ በአንድ አሳና በጭስ አባይ በሁለት አቅጣጫ የማህበረሰቡን ትጥቅ ለማስወረድ የመጣውን የብልጽግናን ኃይል እንቅስቃሴውን በመከታተል ሁለቱ ሻለቃዎች ጥምረት በመፍጠር አከርካሪውን በመስበር አንገት አስደፍተው በመጣበት እያባረሩም እንዲመለስ አድርገውታል። የጀግኖች መፍለቂያ የደጉ በላይናም ሻለቃ ምሕረት መንጌ ጦር ተወርውራ በመምጣት የብልጽግና ኃይል ለፍተሻ ወደ ማህበረሰቡ ቤት ከገባበት ከጡሎ ወንዝ ተሸክፎም ወደ ወለቅ ማርያም ቴሌው ከወጣ በኋላም ወደ ጭስ አባይ በሩጫ እንዲገባም አድርገውታል። ሶልዳር ብርጌድ አካል የሆኑት ጌታቸው ማንደፍሮ ሻለቃና ደጉ በላይ ሻለቃ በጋራ በመናበብ የብልጽግና ኃይል አሽመድ ምደው ወደ መጣበት ካምፕም መልሰውታል። ይህ በእንዲህ እንዳለም ጎጃ ማገው ምድር ክፍለ ጦር ታላቅ ድል ተቀናጀ። የአማራ ፋኖ ብሔራዊ ኃይል የጎጃ ማገው ምድር ክፍለ ጦር የአስር አለቃ ኤፍሬም አጥናፉ ብርጌድ በትላንትና ሁለት የሰራቸው ገድሎች እጅግ ብዙ ናቸው። ትላንት በተደረገው አጠቃላይ የሁለት ቦታም አውደ ውጊያ በብልጽግና ላይ እጅግ ከባድ ሰብአዊና ቁሳዊ ኪሳራ የደረሰ ሲሆን እስካሁን ባለው ሁኔታ የተረጋገጠ 48 በላይ የብልጽግና ኃይል ሲደመሰስ አበበ ገኒ የተባለ በስም የማይታወቅ ባንዳን ጨምሮ ሕክምና የሚደረግለት ከ36 በላይ የብልጽግና ሰራዊት ከባድ ቁስለኛ እንደሆነ ለማረጋገጥ ተችሏል። ይህ በእንዲህ እንዳለ በልዩ የስቦ መምታት ጥበብ ተጎትቶ ከሁለት ቀን በፊት ድማማ እንዲገባ የተደረገው የብልጽግና ሰራዊት አስደማሚ ወይም እርምጃ ተወሰደበት። በትላንትና ሁለት ከሌሊቱ 12 ሰዓት ጀምሮ በከበባ የተያዘው የብልጽግና ሰራዊት ውስን የወሬ ነጋሪ ሲቀር በአብዛኛው ተደምሰሷል። የብልጽግና ሰራዊት ድማማ ማንጉዳን ከቦም በሶስት ቦታዎች ሰርቶት የነበረውን ምሽግ ገና በጠዋቱ የተሰበረ ሲሆን ነፍሱን ለማትረፍ ምሽግ ጥሎ ወደ ችጓሊም አቅጣጫም እግሪያው ጭኝ ብሎ ሲፈረጥጥ ኤፍሬም አጥናፉ ብርጌድ ረመጦቹም እየተከታተሉም ለብልበውታል። የሶስት ቦታም የቆፈረውን የ ትልቁን ምሽግ ለረመጦቹ በሌሊት አስረክቧም መውጫ ቀዳዳ ፍለጋም ነፍሴ አውጭኝ ብሎ የፈረጠጠው የብልጽግና ሰራዊት ከምሽጉ ሳይቀብረው ጥሎት ከሄደው ጓዱ በተጨማሪም በየመንገዶም ሬሳውን እያንጠባጠበ እንደሸሸነው የመረጃ ምንጮች እየገለጹት፣ የብልጽግና ኃይል ከጻርጊም እንዲሁም ከቻግኒም ባስመጣው ተጨማሪ ጦር ድጋፍ በጣት የሚቆጠሩ አባላትን ብቻ ለወሬ ነጋሪም ሊያተርፍ ችሏል። በዚህ ኦፕሬሽን በተረጋገጠ ከ27 በላይ የብልጽግና ኃይል ሰራዊት ሲደመሰስ፣ በተመሳሳይ ኤፍሬም አጥናፉ ብርጌድ ዋና ጦር አዛዥ መቶ አለቃ ላለሙን ቀጥተኛ የውጊያ ትእዛዝ እየተቀበሉም እየተቀበሉ ወደ አዲስ ቅድም ከተማ እየገቡት የአንድ ማህፀን ጥምር ጦር የፋኑ አባላት የብልጽግናን ኃይል በገባበት እየገቡም ሲቀጠቅጡት አርፍደዋል። ዛሬ በተደረገው አጠቃላይ የሁለት ቦታም አውደ ውጊያ ውሎ በብልጽግና ኃይል ላይ እጅግ ከባድ ሰብአዊና ቁሳዊ ኪሳራ የደረሰ ሲሆን እስካሁን ባለው ሁኔታም የተረጋገጠም ከ48 በላይ የብልጽግና ሰራዊት ሲደመሰስ በርካቶች መቁሰላቸውንም አረጋግጠናል። ከዚህ ጋር በተያዘ እንዲሁም ሌሎች የጦር ግንባር መረጃዎችን ሊሰጡ መሰልጠን በጦር ግንባር የሚገኘው ባልደረባችን በመስመር ላይ ይገኛል። እሱ ያጠናከራቸውን ዘገባዎች አድምጠን እንመለስ። በጎጃም ግንባር በቁጥር 23 የሚሊሻና የአድማ ብተና አባላት ለፋን ነው እጃቸውን መስጠታቸው ተሰምቷል። የክልሉ ርዕሰ መስተዳድር አቶ አረጋ ከበደ የጭንቅ ቀን ደራሽ የመከራ ቀን አሻጋሪ ሙሴዎቻችን ሲሉ የሚጠሯቸው የአድማ ብትን አባላት እየተናዱ ወደ ፋናው መፍለሳቸውን ቀጥለዋል። በዛሬው እለት ብቻ 23 የአድማ ብትን አባላት ከነሙሉ ትጥቃቸው ፋናውን ተቀላቅለዋል። በዝርዝር ታደምጡታላችሁ። የአምረፋኖ ነው በጎጃም ጎጃም አጋው ምድር ክፍለ ጦር ጌሳ ከተማን መቆጣጠሩ ተሰምቷል። የአማራ ፋኖ ነው በጎጃም ጎጃም አጋው ምድር ክፍለ ጦር ታማ ከንጋት ጀምሮ እስከ እኩለ ቀን ባካሄደው ከባድ ተጋድሎ ጌሳ ከተማን በቁጥጥሩ ስር ያስገባ ሲሆን ከወደፋኖ ነው የተሰነዘረበትን ጥቃት መቋቋምና መመከት ያልቻለው የአገዛዙ ኃይል ወደ ባርባሽ ወታደራዊ ማሰልጠኛ መፈርጠቱ ተሰምቷል። በዝርዝር ታደምጡታላችሁ። የአገዛዙ ወታደሮች በደቡብ ወሎ ዞን ከላላ ወረዳ የስድስት አባወራ መኖሪያ ቤቶችን ማውደማቸው ተሰምቷል። መኖሪያ ቤቶቹ ከወደመባቸው አባወራዎች መካከል የአማራ ፋኖ ብሔራዊ ኃይል በወሎ የወታደራዊ ኢንዶክትሪኔሽን መምሪያ ኃላፊ የሆኑት የአርበኛ ሳጅና ደማሊ ወላጅ አባት እንደሚገኙበትም ነው የተነገረው። በዝርዝር የምታዳምጡት ይሆናል። ለኦህዴድ ለሚላላከው የበአደም ቡድን አን ላላከም በሚል በርካታ ቁጥር ያላቸው የሚሊሻና የአድማ ብተና አባላት ከነሙሉ ትጥቃቸው እጃቸውን ለፋኖ እየሰጡ ይገኛሉ። በዛሬው እለት ብቻ በጎጃም በአንድ ቀጠና ከ23 በላይ የሚሊሻና አርማ ብተና አባላት ከነሙሉ ተጥቃቸው እጃቸውን ሰጥተዋል። የክልሉ ርዕሰ መስተዳድር አቶ አረጋ ከበደ የጭንቅ ቀን ደራሽ የመከራ ቀን አሻጋሪ ሙሴዎቻችን ሲሉ የሚጠሯቸው የአድማ ብተና አባላት እየተናዱ ወደ ፋናው መፍለሳቸውን ቀጥለዋል። በዛሬ ሁለት ብቻ በቁጥር 23 የአድማ ብተናና የሚሊሻ አባሎች ከነሙሉ ትጥቃቸው ፋናውን እየተቀላቀሉ ሲሆን ከእነዚህ መካከል ከአድማ ብተና ተቋም ውስጥ በከፍተኛ አመራርነት ሲያገለግሉ የነበሩ ይገኙበታል ተብሏል። የአድማ ብተና አባላቱ የኦህዴር ተላላኪ ለሆነው የባአዴን ቡድን በማገልገላቸው ተጸጽተው በጦር ግንባር ከወንድሞቻችን ጋር ተሰልፈን የበደልነውን ህዝብ እንክሳለን ሲሉም ቃል ገብተዋል። የስርዓት የአማራን ህዝብ ካልጨረሰ ያስተዳደር አይመስለውም፣ በአማራነት ጥላቻ የተሞላ ነው ያሉ ሲሆን ለዚህም ስንታዘዝ መቆየታችን አለዋቂነትና ሆዳም በመሆናችን ነበር ሲሉ ራሳቸውን ወቅሰዋል። የአርማ ብተናና የምሊሻ አባላቱ አክለውም የህዝባችንን መከራ ያራዘመው እንደኛ አይነቱ ነው። ይህ ግን ከአሁን በኋላ አይቀጥልም፣ ሁሉም አባል በቅቶታል። በቅርቡ አፈሙ ያዝወራል ብለዋል። አማራ ባንድ ሲቆም ነው የተደቀነበትን አደጋ ሊመክት የሚችለው የሚሉት የብተና አባላቱ ስለሆነም በአፋጣኝ ፋኖን ተቀላቀሉ ሲሉ ለበአዴን እያገለገሉ ለሚገኙ የቀድሞ ጓዶቻቸው ጥሪ አቅርበዋል። በዛሬ ዕለት ለአማራ ፋኖ ነው በጎጃም አንደኛ ክፍለ ጦር ኮሎኔል ታደሰ ሙሉነ ብርጌድ ከነ ሙሉ ትጥቃቸው እጃቸውን የሰጡት የሚሊሻና አድማ ብትና አባላቱ በቁጥር 23 ሲሆኑ ስም ዝርዝራቸውም እንደሚከተለው ይቀርባል። አንደኛ ዳኛቸው ደመላሽ ከአድማ ብትና፣ ሁለተኛ አማረ ደመቀ ከአድማ ብትናም፣ ሶስተኛ አማረ ታደለ ከአድማ ብትና፣ አራተኛ አጣና ቤህ ከሚሊሻ፣ አምስተኛ ፈንታውን ደጉ ከሚሊሻ፣ ስድስተኛ እንዳሉ አስቻለ ከአድማ ብትናም፣ ሰባተኛ ሀብታሙ ይታዩ አርማ ብተና ስምንተኛ አንድነት በራብህ ከአድማ አርማ ብተና ዘጠነኛ አወቃ ስርዓት ከአድማ ብተናም አስረኛ ይታያል እንዳላማው ከአድማ ብተና አስራ አንደኛ እንዳሸው አድጎ ከአድማ ብተናም አስራ ሁለተኛ ወንድማቤ ከሚሊሻ አስራ ሶስተኛ የሸ አስበቀለ ከሚሊሻም አስራ ተኛ ደጋ ረጋለፈ ከሚሊሻ አስራ አምስተኛ ይበላ አዲስ ከሚሊሻም 16ኛ ሀይሸሽም ሀብቴ ከአድማ ብተና 17ተኛ ብርሃኑ ቢምረው ከአድማ ብተና 18ኛ ነፃነት ከአድማ ብተና 19ኛ ሻምበላ ዘነ ከአድማ ብተና 20ኛ ታደሰ ጫን ያለው ከአድማ ብተና 21ኛ አለምነው ፈንቴ ከአድማ ብተና 22ተኛ ሁልጊዜ እንዳለማው ከአድማ ብተና 23ተኛ ሞላ ሳለል ከሚኒሻ ናቸው። እነዚህ ከላይ የተጠቀሱት በአማራ ፋኖ ብሔራዊ ኃይል በጎጃም በአንደኛ ክፍለ ጦር ስር የሚገኘው ታደሰ ሙሉነ ብርጌድን የተቀላቀሉ ናቸው። በሌሎች የአማራ ብሔራዊ ኃይል በጎጃም ቀጠናዎች ስርም በርካታ የአድማ ብተናና የመከላከያ ሰራዊት አባላት እጃቸውን እየሰጡ ይገኛሉ። ይህ ድርጊት በጎጃም ብቻ ሳይሆን በሸዋ እንዲሁም በወሎና በጎንደር ተጠናክሮ ቀጥሏል ነው የተባለው። ወደ ሌላኛው መረጃችን አለፍን። የመንግስት ወታደሮች በከላላ ወረዳ የስድስት አባዋራ መኖሪያ ቤቶችን በእሳት ማቃጠላቸው ተሰምቷል። በኦህዴድ የበላይነት ለሚዘወረው የአገዛዝ ስርዓቱ የሚያገለግለው መከላከያ ሰራዊቱ በደቡብ ወሎ ዞን ከላላ ወረዳ የስድስት አባወራ መኖሪያ ቤቶችን ከነሙሉ ሙሉ ንብረታቸው በእሳት ማቃጠሉን የአካባቢው ኗሪዎች ለምረ ሚዲያ ተናግረዋል። የአገዛዝ ወታደሮች በወረዳው 031 ቀበሌ ኗሪዎችን ለምን ከኛ ጋር ተሰልፋችሁ ፋኖን አትዋጉም? በሚል ነው የስድስቱን አባወራ መኖሪያ ቤት መርጠው ያቃጠሉት ተብሏል። በ031 ቀበሌ መኖሪያ ቤታቸው የተቃጠለባቸው አንደኛ ሰይድ ካሳ መኖሪያ ቤት እና መጋዘን፣ ሁለተኛ አቶ ነጋ ሰድቅ መኖሪያ ቤት፣ ሶስተኛ አቶ ካሳ ነው ንድሬ መኖሪያ ቤት፣ አራተኛ አቶ ሞዬ ካሳ መኖሪያ ቤት እና መካዝን፣ አምስተኛ አቶ ከማል ሰድቅ በቅርቡ የተሰራ መኖሪያ ቤት። በድምሩ በዚህ ቀበሌ የአምስት አባወራ መኖሪያ ቤቶች በእሳት ተቃጥለው መውደማቸው ነው የአካባቢው ነዋሪዎች ለጣቢያችን የገለጹት። እነዚሁ አገዛዙ ወታደሮች በዚህ ወረዳ 026 ቀበሌ የሚገኘውን የአምራፋኖ ብሔራዊ ሀይል በወሎ ወታደራዊ ኢንዶክትሪኔሽን መምሪያ ኃላፊ የሆነው የአርበኛ ሳጅን አደማሊ ወላጅ አባት መኖሪያ ቤትን ና መካዘንን እንዲሁም የከብቶች በረትን በእሳት አውድመው ና የቤት እንስሳዎችንም ዘርፈው ሄደዋል ነው የተባለው። ወታደሮቹ ለምን ከኛ ጎን ተሰልፋችሁ ፋኖን አልተዋጋችሁም? በሚል የበርካታ አርሶ አደሮችን መኖሪያ ቤት በእሳት ከማቃጠል ጀምሮ አርሶ አደሮችን ማፍነው ወስደዋል ነው የተባለው። የተቀበራቸው የመሪያ ቤተሰቦች ወደ ሌላኛው መረጃችን አለፍን። የአማራ ፋኖ በጎጃም ጎጃም አገው ምድር ክፍለ ጦር ጊሳ ከተማን መቆጣጠሩን አሳወቀ። አልታወቀም። ዛሬ ግንቦት 15 2017 ዓ ም ማለዳ ጀምሮ እስከ እኩለ ቀን በተደረገ ትንቅንቅ ነው ጊሳ ከተማ በፋኖ ቁጥጥር ስር የገባችው ተብሏል። ከተማዋ በቁጥጥር ስር የገባችው በአማራ ፋኖ በጎጃም ጎጃም አገው ምድር ክፍለ ጦር ስር በሚገኘው የብቱ ወደድ መንገሻ ጀንበር የፋኖ መሆኑም ተነግሯል። ከተማዋ ላይ ሰፍሮ የነበረው ያገዛዙ ኃይል ከወደ ፋኖ የተሰነዘረበትን ጥቃት መቋቋምና መመከት ባለመቻሉ ወደ ባርባሽ ወታደራዊ ማሰልጠኛ መፈርጠጡ ተሰምቷል። በአሁኑ ሰዓት የፋኑ አባላቱ በከተማዋ ተቆርጦ የቀረ ካለ በሚል የአሰሳ ስራ እየሰሩ ሲሆን በዚህም በርካታ ቁጥር ያላቸው ወታደሮችንና የጥላት ሰላዮችን በቁጥጥር ስር አውለዋል ነው የተባለው። በተያያዘ ዜና በጎጃም አገው ምድር ክፍለ ጦር ስር የሚገኘው የአስር አለቃ የፍሬ አጥናፉ ብርጌድ ፋኖ ነው በዛሬው እለት ባካሄደው ተጋድሎ ከ48 በላይ የጥላት ኃይል መግደሉን አስታውቋል። ከዛሬው ውጊያ ከ48 በላይ የሚሆኑ የአገዛዙ ወታደሮች ሲገደሉ፣ 36 የሚሆኑት ደግሞ መቁሰላ